አሜን። ኢየሱስ ጌታ ነው። እኔ ግን እዚህ ጋር ንግድ ከፍጬ ምንም አይሆንልኝ፣ እዛ ቤት ግን አቤት ስራቸው ምናምን ምናምን። በቃ አሜን። ኢየሱስ ጌታ ነው። ከዚህ በኋላ እንደዚህ ይሆናል። አሜን ነው። ሰፈር አፍ ይከፍታል፣ አንተ ቤት ግን ሰልፍ ይሆናል። በተለይ ቢዝነስ ላላችሁ፣ ነጋዴ ለሆናችሁ ሰዎች ልናገር፤ በጌታ በኢየሱስ እግዚአብሔር በሮቻችሁን በኃይል ይከፍታል፣ ነገሮቻችሁን ሁሉ መልካም ያደርጋል። ብቻ የሆነ አኖይንቲንግ ይገለጣል። አንዳንዱ ላይ በእጁ ይሰራል። አሜን ኢየሱስ ጌታ። አንዳንዱ ላይ በአይኑ ይሠራል። ብቻ አላ አላቀም ግን የሆነ ክብር ግን ይገለጣል። የሆነ ግን የሚገለጥ አንዊንቲንግ አለ። አሜን ኢየሱስ ያድና። አሜን ኢየሱስ ያድና። ሲቅባት በሉ፣ ቅባት በሉ። በኢየሱስም ታሪክ ይቀየራል። ሲታሪክ ታሪክ ተቀየረ ብሎ ተቀየረ ብሎ ዛማሃቶ ሰቬና ጂማ ፕራዶስ ተለቬና አያስቀምጠ እዚህ ጋር ስትጠበቅ አያስቀምጠ አሜን ኢየሱስ ጌታ ነው። አሜን ኢየሱስ ያድናል። አካብ ሰፈር ላይ እዩ የሚባል ሰው አይታሰብ። አሜን ነው። ግን አኖይንቲንጎ መጣና ተች አደረገ። ተች ሲያደርገው ነገሮች ሁሉ ተቀየረ። ከተሰበሰቡበት ሰፈር ላይ ወጣ። እኔ አሁን ዲስቲኒ አለኛል። አሁን እኔ ሌላ ክብር አለ። አሁን ያየሁት ነገር አለ ሄጄ ጠላቶችን ማጥፋት አለብኝ። ትናንትና ይፈራቸው ይከተላቸውን የነበረ እነ ኤልዛቤል እነ አካብል ውረዱ አለ ላካቶ ቬላ ፕራዶስ ሌ አሁን ከዚህ ሄደ ኮን በኢየሱስ ውረድ የምትለው ሰፈር አለ። የአለቃ መንፈስ ሰፈር ላይ የሆነ አለቃ መንፈስ ውረድ ትሏል። ጸሎትን ያደከመ ማታ ማታ እንዳትጸልይ ያደረገ ቀን እንዳትጸልይ ያደረገ ሰፈር ላይ የሚሰራ የጨለማ ጉልበት ውደቅ ትሏል። ኢየሱስ ጌታ ነው። ቀንበር ሰብራል። አንዶኝ ዲግ ሲመጣ ብ እግዚአብሔር ሰው ቅድም እንዳነብበው ለዲያብሎስ የተገዙትን ይላል። አሜን ነው አኖይንቲንግ ሲመጣ በመጀመሪያ የተገዙትን ሰፈር ማስለቀቅ ነው የሚጀምረው። የተገዙትን ሰዎች ማንጻት ትጀምራል። የተገዙትን ቤቶች ሁሉ ማስለቀቅ ትጀምራል። አንተ ዛቤ ስትገባ ጨለመው ገዝቶት ከሆነ ከዚህ በኋላ መቀመጥ አይችልም። እስከዛሬ ተቀምጦ ይሆናል። በቃ ትለዋለ። አሁን ውጣ ትለዋለ። አሜን ነው። ቴሪቶሪ የፈለገ ቴሪቶሪ ነው። አሜን ነው። የፈለገ ኢኮኖሚን ይግዛ፣ የፈለገ ስኬትን ይግዛ። ከዚህ በኋላ ግን ስትገባ በገዥነት መንፈስ ትገባል። አንቲ አንዱ ትልቁ ገዢነት ነው የሚያመጣው። አሜን ነው። ትገዛለ ወደ ሳይሆን በግድ በቃ ኢኮኖሚ ላይ ትገዛለ፣ በረከት ላይ ትገዛለ። ለዚህ ነው ሳኦልን ቀባውና እንደዚህ ያለ በሕዝብ በእስራኤል ላይ ያለ አሜን ነው ምን ትሆን ዘንድ አለቃ ትሆን ዘንድ አሜን ነው ቀብቻለሁ። ኢየሱስ ጌታ ነው። ያጋል አንዱቲ ሲመጣ አሜን ነው የተገዙትን ታስለቀቃል። የተገዛውን እያራገፍ ትሄዳል። ከዚህ በኋላ ከእጅ የራቀ ኢኮኖሚ ወደ እጅ ሲገባ አለ ከእጅሽ የራቀ ጤንነት ሲመጣ ያለሁ ከእጅሽ የራቀ ትዳር ይሁን ልጅ ሱ ስኬት ይሁን አለመከና በኢየሱስም ወደ እጅ ሲመጣ ያለሁ ይምጣ፣ በኢየሱስም የጨለማ ጉልበት ይፍረስ፣ በኢየሱስም አማካታ ባሎ ፍራዲያስ አሜን ኢየሱስ ጌታ አንዱ እንደዚህ ይመጣ እንደዚህ ነው እና ሰዎች የሚጠብቁ ሰፈር አትገኝም። አሜን። ትላንትና የሚጠብቁ ሰፈር ላይ ኖ ኖ ኖ፣ በፍጹም አትገኝ። አሜን። እዛ ሰፈር ላይ አትገኝ። አሜን። ኢየሱስ ጌታ። አሬ ፖቨሪቲ አታካርጎ ይሁን ግን አትገኝም። አዮ ከበለኩ ባለ ጸጋ ምን እኮ ባለ ጸጋ ምን ባለ ጸጋ ስለሆንክ ያ ሰፈር ተመችቷል ማለት አይደለም። ኢየሱስ ጌታ። ኤልሳኮ ባለ ባለጠጋ ነበረ እኮ በቃ ሀብታም ነበረ። ግንስ ሀብታም ሆኖ ያለበት ሰፈር ይኸውልህ አይመችም። ሰው፣ አኖንቲንግ ሲያገኘው ጥሎ ወጣ። ሌላ ክብር አለ፣ ሌላ ክብር አለ። ኢየሱስ ጌታ ነው። አኖንቲንጉ ተች ሲያደርገው ሲነካው፣ ከአንዳንድ ይሁን ነገሮችን ሁሉ ቆራርጦ ወጣ። ዛሬ ቆራርጦ ደግሞ የሚወጡ ሰዎች አሉ። በዛኛው ሳይድ ደግሞ ቆራርጦ ወደ ክብር የሚሄዱ ሰዎች አሉ። ልናገር በጌታ በኢየሱስ ስም ከዚህ ቀን ጀምሮ በኢየሱስ ስም የእግዚአብሔር ክብር ቤት ሲገባ ይገባ ያለው የእግዚአብሔር ኃይል ቤት ሲገባ ያለው ቀንበር ሲሰበር ያለው በሮች ሲከፋፈቱ ያለው ነገሮች ሁሉ መልካም ሲሆነው ያለው ጠላት የወረወረብ ፍላጻ ሁሉ አያገኝ በጠላቶች ፊት ራሴን ምን በዘይት ምን አልክ ሲቀባህ በሉ ጽዋዬም ምን ያለ ነው ምን ያለ ነው። በኢየሱስም የተረፈ የተተረፈረፈ ነገር ይሆናል። አለመትረፍ መትረፍረፍ አችልም። አሜን። ኢየሱስ ጌታ ነው። አኖይንቲንግ መጥቶብህ አለመትረፍ መትረፍ በፍጹም አችልም። ለብዙዎች ትተርፋል። ዛሬ ምናልባት አልባት ለአንተ ያሉ እኮ፣ ዛሬ አኖይንቲንግ ሲመጣብህ ከዚህ በኋላ ለብዙዎች ትተርፋል። ለዛም ለዚህም ትተርፋል። አንተ አትደርስም ለተባልክበት ሰፈር ሁሉ፣ ያው ለማታውቀው ሰው ሁሉ፣ ለማታውቀው ለማይመለከተ ሰው ሁሉ ኢየሱስ ጌታ ነው። አሜን። ነው መትረፍረፍ ትጀምራል ከዚህ በኋላ እኮ በዙሪያ ላለ ብቻ አይደለም እኮ ለማታቀው ሰው አይቶ ለማታቀው ሰው ሁሉ ኢየሱስ ጌታ ነው። ባለፉ እንትን እያነበብኩኝ የቢል ጌት ፋውንዴሽን ኢትዮጵያ ውስጥ ላሉ ምናምን ሰዎች የሆነ ምናምን ቢሊየን ብር ረዳ ይላል። አፍሪካ ውስጥ እንዳለ ኦልሞስት አፍሪካ ነው እንዳለና ቢሊየን ብር ረዳ ይላል። አሁን ይሄ ሰውዬ ማጋሪ ድረስ እርዳታው ማጋሪ ይገባ አያቅም። መስጠቱን ነው የሚያጠው ኢየሱስ ጌታ ነው። በቃ ሰው አሜን ነው። ተባርኳል። ይሰጣል ለእንትና ምናምን የሚቆጠብ አይደለም። አሜን ነው። አንዳንድ አሁን ሰተህ ምናምን እንትን ገደብ ነው በነገራችን ላይ አሜን ነው። ምናልባት የሆነ ያለህበት ስቴጅ ነው ያለህበት፣ የሆነ ስቴጅ ላይ ስትሆን ለእንትና እንካ፣ ለእንትና፣ ለእንትና እንካ እንካ ትላል። አሜን ነው። የሆነ ስቴጅ ደግሞ አለ፣ ገደብ የሌለው ስቴጅ ዝም ብለህ ትሰጣለ። ማን እንደሚወስደው ራሱ አትቆጥረ። ይሄ ነገር አንድ ሰው ቤት ላይ ይግባ ይሄ በረከት አንድ ሰው ቤት ላይ ይሁን፣ ይሄ በረከት አንድ ሰው ቤት ይግባ እንጂ ሰስረም ይሁንብ። በኢትዮጵያ ምድር ብዙ ሀያላን ሰዎች መጥተዋል። ልጅ ሆናችሁ እናንተ ታውቃላችሁ። በፊት ቢልግራም መጡ ኦልሞስት በጣም በኃይለ ሥላሴ ዘመን፣ ከዛ የሆነ ኃይለኛ ሪቫይቫል ተነሳ። ከባድ ሪቫይቫል በምድሪቷ ላይ ተነሳ። መንደር ጀመር፣ እዛም እዚህም መንደር ጀመር እና በቃ ቢልግርሃም ከመጡ በኋላ ከባድ የሆነ አኖንቲንጎች በቃ መገለጥ ጀመሩ። በየቤተ ክርስቲያኑ በጣም ከባባድ ጸሎቶች፣ ከባባድ ፎሶች፣ ታምራቶች ብዙ ሰዎች ጌታ ምና መቀበል መስፋት ጀመሩ። ኢየሱስ ጌታ እና ደኔክስት ደግሞ ታስታውሱ እንደሆነ እኔ ልጅ ነበርኩ ኖርማሊ ሬንሃርድ ቦንኬ መጡ። ሬንሃርድ ቦንኬ ሲመጡ በኢትዮጵያ ምድር አሁንም አኖንቲንግ መጣ። ታላቅ ነገር መጣ። ኢየሱስ ጌታ በቃ እየተገለጠ መጣ። የሆነ ክብር ተገለጠ። የሆነ ነገሮች መነቃነቅ ጀመሩ። አሜን ነው። ያ ብቻ አይደለም፣ በሌላው እምነት ሁሉ ፋይት ሆነ። አይደል እንዴ? ትዝ ይለኛል። እንትን ሁላ ተከልክለዋል አይደል? አቤት ነው ምንድን ነው አቤት አደባባይ ነው አይደል? ምንድን ነው አቤት አደባባይ ነው ምንድን ነው መስቀል አደባባይ። እሱ ሁላ ተከለከሉ። ከዛ በቃ ከባድ ፋይት ሆነ፣ ድብድብ ሁላ ሆነ። ከዛ በኋላ ግን በቃ ከባባድ ሰዎች መነሳት ጀመሩ። በምድሪቱ ላይ ከባድ አኖይንቲንግ መጣ። ይውላችሁ አንዳንድ አኖይንቲንጎች አሉ። የሆነ ምድሪቷ ላይ ሲረግጡ አሜን ነው፣ የቀንበር ሰባሪ ቅባት፣ የሆነ ቀንበር የሚሰብር ቅባት። ከዛ በኋላ ይኸውልህ እነሱ ከገቡ በኋላ የሚጀመር ክብር አለ። እነሱ እኮ ነው እዛ ምድር ላይ ከረገጡ ጀምሮ የሚጀመር አኖይንቲንግ አለ። ዛሬ እንዲህ እንዲሆን ጸልያለሁ። አንተ የሆነ ሰፈር ከገባ በኋላ የሚጀመር ክብር ይሆናል። አንቺ ከገባሽ በኋላ የሆነ የሚጀመር ክብር የኛ ሰው መሳደብ ምናምን ፋይት ምናምን ስለሚያደርግ ነው ያ ትንሽ አታክ። ስለ ስፒሪቹዋል ነገር ላይ በጣም ሌዚ ስለሆነ እኮ ነው እንጂ እኮ ይሄ የነቢያት አንዩንቲ ከመምጣቱ በፊት እኮ የእግዚአብሔር ሰው ፕሮፌት ሽፐርድ ቡሽሪ መጥቶ ነበር። ታስታውሱ እንደሆነ ሚሊኒየም አዳራሽ ላይ ትልቅ ይሄ ኮንፈረንስ ነበር። ያኔ የነቢያት አኖይንቲንግ ብዙ እንደዚህ አልወጣም ነበር ማለት አለ፣ አኖይንቲንግ ዋል ግን በቃ እንደዚህ የፈነዳ ነገር አልነበረም። ከዛ መጥቶ ኮንፈረንስ ምናምን ካለ ገባ ኔክስት ደይ ማለት ነው በጣም ሀያላኖች በምድሪቷ ላይ መፍለቅ ጀመሩ። ማለት ደም ነግራቸው ቲቪ ቻናል አልነበረም፣ ቲቪ ቻናሎች አልነበሩም። እና ቪዲዮውላ ለአንድ ሰውላ ፕሮፌሳይ ሲያደርግ የአንተ ቲቪ ቻናል በቅርቡ ይለቀቃል ምናምን እያለ ፕሮፌሳይ ሲያደርጉላ ቪዲዮ አለ። እና ያ ሰው ከዛ በኋላ የእሱ የመጀመሪያ ቻናል ተከፈተ። ከዛ ብዙ ቻናሎች ተከፈቱ። ፈነዳዳ፣ የነቢያት አኖንቲንግ በየቦታው እና ብዙ ሰዎች ሳይታሰቡ ወደ ጌታ በኃይል መጡ። በጣም በጣም በጣም ብዙ ሰዎች፣ ያ አኖንቲንግ በኃይል ተለቀቀ። ለምንድን ነው ታውቃለህ? አንዳንድ ሰዎች አሉ የሆነ ሰፈር ሲገቡ ታሪክ የሚቀዩ ጌታ ኢየሱስ እዚህ ምድር ላይ ገና ሲረጥ ምድሪቷ ሼክ አረገች። አሜን ኢየሱስ ጌታ፣ ምድሪቷ ሼክ አረገች። ኢቭን ሲሞት እንኳን ሲሞት እንኳን እኮ የሞቱ ሰዎች ተነሱ። አረ እዚህ ውስጥ ማኛ አንችልም ማለት እዚህ ውስጥ መቀመጥ አንችልም። አሜን ኢየሱስ ጌታ፣ እዚህ ውስጥ እንዴት ብለን እንቀመጣለን? እሱ ሲሞት ወደ መሬት ሲገባ የወጡ ሰዎች እኮ ያው፣ እግዚአብሔር ምስክሬ፣ ቀጣይ ጊዜ እንደዚህ ይሆናል። አንተ በገባበት ቦታ ሁሉ የጨለማ ጉልበት እየተነቀለ ይወጣል፤ የሞት መንፈስ ይወጣል። ያ ብቻ አይደለም። ይኸውልህ የሞቱ ነገሮች መንቀሳቀስ ይጀምራሉ። ዛሬ አንድ ሰው ቤት ላይ እንደዚህ ሲሆን እያሉ የእግዚአብሔር ክብር ሲገለጣል፣ በገባህበት ቦታ የሞተ ነገር መነሳት ይጀምራል። ይኸው የታመሙ ሰዎች ፈውስ ይሆናሉ። የታመሙ ሰዎች ብዙዎች ሲፈወሱ፣ አሜን ኢየሱስ ጌታ። የሞተን ኢኮኖሚ አንዳንድ ሰው ከዚህ በኋላ ስትገባ፣ ኤልያስ ይኸውልህ፣ ያቺ ሴት ጋር ገባ፣ ያቺ ሴት ጋር ገባና አገር ተርቧል እኮ ምንድን ነው? አላት

ወደ ልኮ ከዛ እሱ እንዳል አምጫ አለና በቃ ጨካኝ ነው። አሁን በዚህ ዘመን ቢኖር በስማ እንዴት ብሎ እንደሚፖስተትበት ራሱ። የእናትና ልጅ ምግብ የሚበላ ይሄ ጨካኝ አውሬ፣ የእናትና ልጅ ትንሽ የቀራቸውን ይበላል። እንደዛ እኮ ነው የሚባለው። በስጋ ስታይ እንደዛ ነው። የእናትና የልጁን እኮ ነው እንዳለ ጥርቅም አድርጎ ይበላው። አሁን የእናትና ልጅ ይበላል። ሐሰተኛ ነብይ ኤልያስ ምናምን ተብሎ ቴስቲ ወይለስ ተብሎ ምናምን በቃ መከራውን ያይ ነበር። ስፒሪቹዋል አለም ግን እንደዚህ አይደለም። ለዚህ ነው በጣም የተራራቅ ነው ከመንፈሳዊ ዓለም ጋር የእኛ እይታና የእግዚአብሔር እይታ የተለያየ ነው። በጣም ልዩነት አለ። በእውነት በእግዚአብሔር አይን ማየት ይሁንላችሁ። በእውነት በቃ በእግዚአብሔር በመንፈሳዊ አይን ማየት ይሁንላችሁ። እግዚአብሔር በሰጣችሁ አይን ማየት ይሁንላችሁ። ትርፍ ነው አያ በእግዚአብሔር ዓለም የሚበላ የሚጠጣ ትርፍ ነው። በቃ ሴትዮዋ ሊያረዝማ ትፈልጓል እግዚአብሔር በኤልያስ ውስጥ ገብቶ የሴትዮዋን ህይወት ላይፏን ሊያረዝም ፈልጓል። አምጪ አለና ገባ፣ አምጩ አላት እና ይበላ በላ። እያዩት እነሱ ሳይበሉ ምራቃቸውን እያወጡ ብቻውን በላ። ይህ ጨካኝ ነው እየተባለ ብልታረገና ጨረሰና፣ ኢየሱስ ጌታ ነው። የሚገርማችሁ ግን አንድ ጊዜ ሰጠው። ኢየሱስ ጌታ ነው። ሶስት ዓመት ከምናምን ሙሉ ሙሉ እስራኤል ሲራብ፣ እቺ ሰራብታዊቷ ሴት አንድ ቀን አልተራፈችም። ቤቷ ሙሉ በረከት ነበር ሙሉ በረከት ቤቷ ኢየሱስ ጌታ ነው አንዳንድ ሰው ቤት አኖንቲንግ ሲመጣ አንዳንድ ሰው ቤት ክብር ሲመጣ ታሪክ ይቀይራ ዛሬ እናገራለሁ በኢየሱስ አንዳንድ ሰው ቤት እንደዚህ ትገባል አንተ የሆነ ቤት ትገባል የቤቱን ታሪክ ጠረኑን ማዘውን ሁሉ ትቀይራል ይሞታለን እንሞታለን ይላልቹ ይሄን በልተን ልንሞት ነው ያለችሁ ሶስት አመት ተኩል አሜን ኢየሱስ ጌታ ነው አገር እየተራበ እኮ ነው እየተራበ አበዛት ይኸው ጌታ ኢየሱስ ራሱ ለእሷ መሰከረላት። እስራኤል ሁሉ ሲራብ ኤልያስ ሰራፕታዊቷ ሴት ነው ይሄደዋል። ኢየሱስ ጌታ። ዛሬ እንዲህ የሚነገርለት ሰው አለ። የሆነ ቤት ከመግባት የተነሳ አንዳንድ ሰው ቤት ሄዳል። አሜን። ኢየሱስ ጌታ ሰው ቤት ይሄዳል። በመንፈስ እኮ ያለ በስጋ አሜን። ነው በቀጣይ ሁለት አንድ፣ ሁለት፣ ሶስት፣ አራት ሰው ቤት ሄዳል። በቃ ውስጤ ሞልቷል። አሜን። በስጋ እኮ ነው እናንተ ቤት እመጣ ኢየሱስ ጌታ ነው። በቃ በስጋ የሆነ በጣም ብለስድ የሚደረግ ሰው ስላለ አሜን ነው። ውስጤ ኮንፈርም ስላደረገ አሜን፣ ኢየሱስ ጌታ ነው። አራት ሰው ቤት ብቻ ይሄዳል። አሜን አራት ሰው ቤት ብቻ ነው። እና ያ ሰው ከገባ በኋላ ታሪክ ይቀየራል። ዛሬ አንተ ቤት እንዲሆን ነው የምፈልገው። ዛሬ አንቺ ቤት እንዲሆን ነው የምፈልገው። የሆነ ቤት ስገቢ ታሪክ እንዲቀየር አንተ ለመፍትሄ መጥተህ፣ ግን አንተ ስትገባ መፍትሄ ትሆናል ለሰፈር መፍትሄ መፍትሄ ትሆናለህ። ለሀገር መፍትሄ ትሆናለህ። ለቤት መፍትሄ መፍትሄ ትሆናለህ። ለብዙ ሰው መፍትሄ ትሆናለህ። አነትግ ሲመጣ ደግሞ አንተን ብቻ አይደለም፣ ደፈርስ አንተን ነው የሚጎበኘ። አንተን ጎብኝቶ ነው ሌላው የሚጎበኘ። አሜን ነው መጀመሪያ የሚጎበኝ አንተን ነው። ከእኔ ክስት በኋላ ግን አሜን፣ ኢየሱስ ጌታ ነው። በዙሪያ ያሉን ሰዎች መጎብኘት ይጀምራል። ብዙዎችን በሰፈር ያሉትን፣ በአገር ያሉትን መጎብኘት ይጀምራል። ዛሬ እግዚአብሔር በአንተ የቱ እንዳሰባ አላቅም። አገር ይሁን ኢትዮጵያን ይሁን አፍሪካ ይሁን ዓለም ይሁን አላቅም። ግን ብቻ ብዙ ኔሽን ይታሰባል። ብዙ ትውልድ ይታሰባል። አንዲት ያለፈ ነው የሚሆነ ካንተ ያለፈ ነው። ሲመጣ ለብዙዎች የሚሆን ሜካባሎ ፕራዴስ ለብዙዎች የሚሆን ጌታ ኢየሱስ ሲመጣ ለዲያብሎስ የተገዙትን ሁሉ ሊቫሃቶስ አካታ ጴጥሮስ የሆነ ሰፈር ገባና እየጸለየ እኮ ነው፣ ለራሱ የርቦት ቁጭ ብሎ እንዳለ አሜን። ነው አረዛነ ቆርኔሌዎስ ቤት መግባት አለባል፣ እግር መርገጥ አለበታል። አሜን፣ ኢየሱስ ጌታ። ኦልሬዲ መልአክ እኮ መቷል፣ መልአክ መቷል። አይ ግን እዚህ ቤት አለ ለቆርኔሌዎስ። እኔ አይደለሁም የሆነ ጴጥሮስ ሚባር ሰዋል፣ እሱ ያስፈልጋለን። ለዚህ ቤት አኖይንቲንግ ያስፈልጋል። ኤንጀሉ እኮ መጥቷል። ኤንጀሉ መጥቷል እኮ መልአኩ እኮ መጥቷል። ግንስ ጴጥሮስ ያስፈልጋል። ጴጥሮስ ያስፈልጋል። ኢየሱስ ጌታ ለዚህ ቤት ጴጥሮስ ያስፈልጋል። ስለዚህ ቶሎ ብሎ አለው፣ ኧረ መልአኩ አንተ ከመጣ ኖ ለዚህ ቤት ጴጥሮስ ያስፈልጋል። እሱ ይነግርሃል አለ። ቤትን ህይወት ይዘራል። ቤት ታሪክ ይቀየራል። ጴጥሮስ ያስፈልጋል። ለአንዳንድ አንድ ሰፈር ታስፈልጋል። ለሆነ ሀገር የተጠራ የተጠራሰዋል የሆነ ሀገር የተ እኔ ብዙ ባለራዕዮች አሉ እዚህ ጉባኤ፣ የሆነ ሀገር የምታስፈልጉ፣ ሳውዝ አፍሪካ ላይ የምታስፈልጉ፣ አሜሪካ ላይ የምታስፈልጉ፣ አውሮፓ ላይ የምታስፈልጉ፣ አረብ ሀገራት የምታስፈልጉ፣ በምድሪቷ ላይ የምታስፈልጉ ሀያላን ሰዎች በዚህ ጉባኤ ውስጥ እንዳላችሁ ዛሬ እርግጠኛ ነኝ። ይሄ ቅባት በኢየሱስን በህይወት ላይ ሲመጣ ነገሮችን ሁሉ መቀያር ይጀምር። ማሃዱ ሳባ ኤላባዶ ሴኬቴ አየ ለጋ ገና ቆርኔሎስ ቤት ሲገባ ትናንትና እኮ መልአክ ገብቶ ነበር፣ ገብቶ እኮ ነበር። ግን አኖይንቲንግ ያለው ሰው ያስፈልጋል ተባለ። ጴጥሮስ ሲገባ ነገሮች ሁሉ ተቀያየሩ። እዛ ያሉ ሰዎች ከዚህ በፊት ተንብየው ማያውቁ ሁላ ከዚህ በፊት ልሳን ተናግረው ማያውቁ ሁላ ከዛ ሲየተንስ እግዚአብሔር እንደዚህ ይላል። ወይኔ ወይኔ! ዛሬ ለአንድ ሰው እኮ አይደለም ለብዙ ሰው የሚተርፍ ሰው ያለ፣ ለትውልድ የሚተርፍ ሰው እኮ ያለው፣ ለሆነ ቤት የሚተርፍ ሰው ያለው ነገስታት ቢሮ የሚጠራ ሰው አያለው። የሆን ታላላቆች ሚኒስትሮች ቢሮ የሚጠሩ ሰዎች አሉ። የሚፈለጉ ሰዎች አሉ። ትፈልጋለ፣ ትባላል፣ ታስፈልጋለ። ቶሎና ታስ እስቲ አስፈልጋለሁ አንድ ሰው ውድ ይሆናል ዛሬ